በንግግር የማሳመን አቅም የለኝም። ምላርግ ጎግል ግባ። ከዛስ? ከዛማ ተናግሮ ማሳመን የሚቻለው እንዴት ነው? አንደኛ፣ ሁለተኛ፣ ሶስተኛ ጻፋቸው። መድረክ ላይ ንግግር ያለህ መቼ ነው? እዛ ስትቆም አምስቱንም ለማድረግ በአእምሮ ውስጥ አስብ። ከዛ በኋላ ምን እንደሚሆን ታውቃለህ አንደኛውን ለማሟላት ሁለተኛውን ለማድረግ ሶስተኛውን ነጥብ ለማሳካት ስትል አንተ ያልሆንከውን ሌሎች የሆኑትን በመድረክ ላይ ማሳየት ትጀምራለህ። ያ ማለት ምን ማለት መሰለህ? በሰርግ ቀን ላይ የጎረቤትህን ኮት ተውሰህ እንደመገኘት ነው። አንተ በመድረክ ላይ ማውራት ያለብህ መንገድ እስካሁን ድረስ ጓደኞችህ፣ የትዳር አጋርህ፣ ቤተሰቦችህ ጋር ስታወራ በነበረበት መንገድ ሰዎቹ እንድትናገር የነገሩህ በዚህ ዓለም ላይ የንግግር ማነር ብለው ያሰቡትን ጥቂት ሰዎች በዛ መንገድ ተጉዘው ተሳካላቸው ተብሎ ያሰቡበት መንገድ አንተ ራስን ሳትሆን የራስን ሳትሰጥ የዚህ ዓለም የንግግርና የተግባቦት አቅምህ ዝም ብሎ እንዲሁ ይጠናቀቃል። በንግግር ለማሳመን ማድረግ ያለባችሁ በመጀመሪያ ሁሉም ሰው ጥሩ ተናጋሪ መሆን የለበትም። አንዳንዱ ሰው በድርጊቱ ያሳምናል። አንዳንዱ ሰው በስሜቱ ያሳምናል። አንዳንዱ ሰው ደግሞ በፊደል በሚያስገርም የሰዋሰውና የንግግር ጥበብ ውስጥ ላይ ዓለም ሁሉ ቁጭ ብሎ እንዲያደምጠው በርን ስለዚህ ወንድሜ አትጨናነቅ፣ ብዙ አትቸገር። ማድረግ ያለብህ አንተ ለዓለም የምትናገረው በፊደል ወይስ በስሜት በተግባር ወይስ በንግግር ለይና በተሰጠ በኩል አውራ። በሰዎች ዘንድ ለመወደድ፣ በሰዎች ዘንድ ለመፈቀር ሌላ ቀመራት ቀምር። አንተነትህን ራስህን ይዘህ ሂድ። አንተነትህን ከወደዱ ሁልጊዜም ዘላቂ የሆነ ፍቅርን ከነሱ ታገኛለህ። ነገር ግን እነሱ እንዲወዱህ ብለህ የተለየ ነገርን አንተ ሆነህ ከተገኘ መጨረሻ ላይ የፍቅር ማብቃቱ አይቀርም። አንተነትህን በደንብ ሲረዱት እነዛ ሰዎች ከአንተ መሸሻቸው አይቀርም። ስለዚህ የንግግር ጥበቤን እንዴት ላስተካክል፣ እኔነቴን በሰዎች ዘንድ ተወዳጅ ለመሆን ምን አይነት ቀመር ልጠቀም ብለህ ሌላ ዝባዝንኪ ውስጥ እየገባህ ራስህን አታስጨንቅ። አንተነትህን ራስህን ብቻ ይዘህ እነሱ ጋር ሂድ። ከወደዱ ወደዱ፣ ካልወደዱህም ሌላ የሚወዱህ ሰዎች አታጣም። ፌስቡክ ላይ ቲክታክ ላይ ሲከሰቱ ከማስጮህ ራሳችንን እንገድ። የሌላ አጀንዳ አሻሻጭ እንዳንሆን። ሰዎቹ የያዙትን ተራ ጭብጥ በእኛ ጩኸት ነው የሚያስተጋቡት። በእኛ ጩኸት ነው ቫይራል የሚወጡት። የሆነ ነገር ስንሰማ መዝነን መንቀሳቀስ ከኛ ይጠበቃል። ሳናቀው አጀንዳቸው እንዳናራግብ ሳናቀው የፌስቡክ የቲክቶክ ተከታዮቻቸውን እንዳንጨምር እርጋታ ይሻል፣ ማስተዋል ይሻል፣ የቱ ይጠቅማል ብሎ ማየት ይሻል። ብዙ ተራ ሐሳቦች በአውጋዥ ጩኸት ገነው አልፈዋል። ግብጽ ውስጥ የተከሰተን አንድ ክስተት ልንገራችሁ የዛሬ አርባ ዓመት አካባቢ ሶሻሊዝም የሚባለው አስተሳሰብ ወደ ግብጽ እንደገባ፣ ግብፅ እስላማዊ ሀገር ነች። ሌላ አስተሳሰብ መጣ። የተወሰኑ ሰዎች አስተሳሰቡን ተከተሉት!

ግብፁስ በሚወጣ ታዋቂ ጋዜጣ ላይ እሱም ታዋቂ ደራሲ ስለነበር አንድ መጽሐፍ ወጥቷል። እስልምና የሚያንቋሽሽ ሸሪአን የሚያወግዝ እንዳትገዙት አርቁት ብሎ ጻፈ ጋዜጣ ላይ። በሚቀጥለው ሳምንት መጽሐፉ ገበያ ላይ አልተገኘም። ሁሉ ገዛ። አንዳንዴ ስናወግዝ አጀንዳ እየሸጥነ መሆኑን ማወቃለን። ጥንቃቄ ይሻል። የሰዎችን ድምፅ ይዘን በነሽዳ እያጀብ ነው ሸጥንለት እኮ ያንን ድምፁን ያንን ሀሳቡ። ይሄ ጥንቃቄ ይፈልጋል። ሁለተኛ፣ ኢትዮጵያ ሀገራችን በበርካታ ችግሮች ውስጥ አልፋለች። የብሔር ጦርነቱ፣ የፖለቲካ ፍጅቱ፣ ጦርነቱ የወለደው የኢኮኖሚ ችግር ስንክሳር፣ ብዙ ችግር ውስጥ አለን። ይሄን ችግር ለማባባስ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

እንዲህ አይነት ክስተት ሲከሰት ነቢዩን አለይሂ ሰላቱ ወሰላም የበለጠ እንድናወሳቸው ይከጀላል። ከዛሬ በኋላ በአላህ ፍቃድ የሚወለዱ ልጆች ስማቸው በዚህ የቴክኖሎጂ የሶሻል ሚዲያ ዘመን ብዙዎቻችን እየተሸወድን ያለነው ትልቁ ነገር ይሄ ነው። ምንን ማውራት እንዳለብን አናውቅም። ሶሻል ሚዲያ ላይ ምንን ማውጣት እንዳለብን አንገነዘብን። ቫይራል ያወጣናል፣ ብዙ ሰዎች ጋር ያደርሰናል ብለን ያመንነውን ነገር ሳናገናዘብ የመናገር ችግር አለብን። ይሄ ነገር ወደፊት በጣም ትልቅ የሆነ ችግርን ይዞብን ይመጣል። ወደፊት የምንጸጸትበትን የሆነ ነገር ማድረግ የለብንም። ከንግግር ጥበቦች መካከል ዋነኛውና ትልቁ ነገር የምናወራበትን ነገር መምረጥ ትልቁ ነው። ስለምን እንደሚያወራ የማያውቅ ሰው ሰዎችን በንግግር መማረክ እችላለሁ ማለት በጣም ፋራነትና ራስን ማጃጃል ነው የሚሆንበት። ስለዚህም ሁል ጊዜም ቢሆን የምንናገርበትን ርዕስ ማወቅና መምረጥ፣ ይሄ ነገር ትክክል ነው ወይስ አይደለም፣ እኔ መናገር ያለብኝ ወይስ ሌላ ሰው የሚለውን ነገሮች ቀድመን አውቀን መገኘት ይኖርብናል። በጣም ብዙ ጉዳዮች ምኞታችን እንገልጻለን። በሚያምር ቋንቋም ልንገልጽ እንችል ይሆናል። ከጓደኞቻችን ጋር ከቤተሰቦቻችን ጋር ስንሆንም እኔ መሆን የምፈልገው እንዲህ ነው እንላለን። በግል ዕባዳችንም ላይ የምንላቸው ውሳኔዎች አሉ፣ የምንላቸው በምላሳችን የምንናገራቸው አሉ። እንሻ አላህ ፈጅር ጀማዓ ሰላት አያመልጠኝም፣ እንሻ አላህ በየቀኑ ቁርአን እቀራለሁ፣ እንሻ አላህ እንዲህ አደርጋለሁ ኢንሻአላህ እንዲህ አደርጋለሁ መልካም ስራ አደርጋለሁ ብለን የምንመኛቸው ብዙ ጉዳዮች አሉ። ግን ያ ነገር እውን ከልብ ነው ወይ? እንተስቱቂላህ የስቱቁቅ እውነት አምረረን ከልባችን አንድን ግብ ለማሳካት ከምር ከሆነ አላህ ስብሓነው ተዓላ ያግዘናል። አላህ ስብሓነው ተዓላ በሰማነው የምንጠቀም ሰዎች ያድርገን። ይሄ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለሌሎች እህት ወንድሞቻችሁ እንዲዳረስ ላይክ እንዲሁም ሼር በማድረግ የአጅሩ ተካፋይ መሆን ትችላላችሁ። ለቻናላችን አዲስ የሆናችሁ ሰዎች ካላችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። የቴሌግራም ቻናል ሊንካችን ዲስክሪፕሽን ላይ እንዲሁም ስክሪኑ ላይ የምትመለከቱት ነው። ገብታችሁ ፎሎ አድርጉ።